ጤና ይስጥልን፣ ክቡራትና ክቡራን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ በእለተ አርብ ተገናኝተናል ከፓስተር አለማየሁ ጋር እንወያይ መተናል በተለይም ደግሞ በዓለማችን ዙሪያ በመከሰት ላይ ያሉ ያሉና እየተከሰቱ ያሉ ክስተቶችን ተንተርሶ መረጃዎችን ለእኛ ለማቀበል ፓስተር አለማየሁ አጠገቤ ይገኛል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን፣ ዓለማችን በአሁኑ ሰዓት በከፍተኛ ነውጥ ላይ ትገኛለች። አንዴ በተፈጥሮ አደጋ፣ በፖለቲካ ቀውስ፣ በኢኮኖሚውም ጨምሮ በተለያየ ቀውስ ውስጥ ትገኛለች። እነዚህ ቀውሶች ከየትም አልመጡም። ቀደም ሲል መጽሐፍ ቅዱስ በነገረን መሰረት በተነገሩ ትንቢቶች ከዛሬ 3 ሺ ዓመት 2 ሺ ዓመት በፊት የተነገረን የማስጠንቀቂያ መልእክቶች ናቸው እና እነዚህም ደግሞ ፓስተር አለማየው በተከሰቱት ክስተቶች ዙሪያ በመጽሐፍ ቅዱስ እይታ ቃኝቶልን የማንቂያ ደወል ሊደውልልን እንግዲህ ተገኝተዋል። እርሱ ጋር እንግዲህ ጥሩ ውይይት ይኖረናል። በቅድሚያ ሰላምታ ላቅርብና ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ እንደምን አለ? ሰላም ላንተ ይሁን፣ እግዚአብሔር የተመሰገነ ይሁን። እንግዲህ የምንሰማቸው ነገሮች በጣም ጆሮን ጭው የሚያደርጉ ናቸው ነገር ግን ልንረበሽና ልንደነግት ሳይሆን እንደ እግዚአብሔር ቃል ኑሯችንን፣ አካሄዳችንን ልናስተካክል ስለሆነ በዛም አንተም በመጽሐፍ ቅዱስም መልእክት ልትመክረንም ስለሆነ በመጀመሪያ እንግዲህ ያገኘውን መረጃ አጋራንና እንወያያለን ማለት ነው። እንግዲህ በትናንትና ሁለት የዓለም ሚዲያን ጆሮ ስቦ የነበረው ነገር በሁለቱ ሀያላን ሀገሮች መገናኘት ነው። በተለይም የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና በኤዥያ ጉብኝታቸው የትናንትና ሁለት ከቻይናው ፕሬዚዳንት ሺንጂፒንግ ጋር ግንኙነት አድርገዋል። እና ይሄ ግንኙነታቸው መወያየታቸውም ታውቋል። መልካም ውጤት ተገኝቷል እየተባለ እየተዘገበ ነው ያለው። እንግዲህ ምንድናቸው እነዚህ ነገሮች የሚሉትን ነገሮች እና እንድምታቸው ምንድን ነው የሚለውን ማየት እንፈልጋለን። እንግዲህ በትናንትናው በሁለቱ ሀያላን ሀገሮች እንደምታውቀው ባለፉት ጊዜያቶች ሁለት አይነት ቀውስ ነው በሁለቱ መካከል ያለው። አንደኛው የኢኮኖሚ ጦርነት ነው። በተለይ የዓለምን ኢኮኖሚ በመረከብ ላይ ያለችው ቻይና እና ያንን ስፍራ ላለመልቀቅ የምትታገለው አሜሪካ መካከል ያለው የንግድ ጦርነት ነው። ይሄ የንግድ ጦርነት አሁን የጀመረ ሳይሆን በተለያዩ ጊዜ በድርድር በውይይት፣ በምናምን እያስታመሙት የመጡት ጉዳይ ነው እና እንግዲህ እንደምታውቀው ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ጦርነቱን በይፋ ነው የጀመሩት ታሪፍ በመጣልና ቻይናም ደግሞ በዚህ የታሪፍ መጣል ሂደት እሷም ደግሞ እንደዛው በአሜሪካ ምርቶች፣ ከአሜሪካ በሚገቡ ምርቶች ላይ ታሪፍ በመጣልም ጭምር እንደዚሁም ደግሞ ምንድን ነው የገበያ አቅጣጫን በመቀየር ጭምር ቻይና የገበያ አቅጣጫንም ለምሳሌ ከአሜሪካ ታስገባቸው የነበሩትን የምግብ ምርቶችን ከካናዳ ከተለያዩ ሀገሮች አገሮች በማስገባት ሽፍት በማድረግ ማለት ነው በማድረግ ጭምር ከፍተኛ ጦርነት ውስጥ ገብቶ ነበረ። ይሄ ጦርነት ደግሞ ሌላው ተካሮ በፓስፊክ ባህር አካባቢ ያለው የሁለቱ ሀገር ውጥረት መፋጠጥ ነበረ። አንደኛ፣ በታይዋን ምክንያት፣ ሁለተኛ በፊሊፒን ምክንያት በደቡብ ባህር ያለው መፋታት እየከረረ የመጣበት ወቅት ላይ ነው ሁለቱ መሪዎች የተገናኙት። እነዚህ ሁለት መሪዎች በሚገናኙበት ሰዓት ነገር ግን የተወያዩባቸው ነገሮች ምንድን ናቸው የሚለውን ነገር ስንመለከት ለሚዲያ ይፋ የሆነውን ነገሮችን ነው። ሁሉ ነገር ይፋ አይደረግም። ፖለቲካው ዓለሙ የፖለቲካው ዓለም ላይ አንዳንድ ጊዜ ጉራማይሌ ነው የምትሰማው። አንዳንድ ጊዜ ደግሞ ገብተዋል ለሚዲያ ግባት ብቻ የሚሆኑ ነገሮች ይለቀቁና በውስጥ ያለው አለመግባባትም የተለያዩ ነገሮችም ኦፊሻል ተደርገው አይወጡ። እንግዲህ በሁለቱ ሀገር መካከል በተደረገው የንግድ ውጥረት የማርገብ ቁልፍ ስምምነቶች ላይ መደረሱን አስታውቀዋል። ይሄ እንግዲህ በውይይታቸው ከተገኘው ዋነኛው ስምምነት መካከል በተለይም አሜሪካ ከቻይና የምታስገባው ሰባ ፐርሰንት በላይ የምታስገባው ሬር አርዝ ማዕድን ነው። ይሄ በጣም ውዱ ማዕድን የሚባለው ከዚህ በፊት በተለያየ ሁኔታ ተናግረነዋል። ለድሮን ሚሳይል ለኤሌክትሮኒክስ፣ ማስ ኮንዳክተር ማምረቻዎች ለሌሎችም ለሌሎችም በተለይ ቴክኖሎጂ ኤአይ ቴክኖሎጂ ላይ ለሚሰሩ ነገሮች በጣም ከፍተኛ ለኤሌክትሪክ መኪና ሳይቀር ከፍተኛ ግባት የሆነ ማዕድን ነው። ስለዚህ ይሄ ማዕድን እንግዲህ ስምምነት አድርገዋል። በዚህ ስምምነት እንደተደረገ ተነግሯል። ማዕድኑ የንግድ ጉዳይ እልባት ማግኘቱን ነው እየተናገሩ እና በዚህ እንግዲህ አንደኛው ምንድን ነው ዝርዝር ነገር አልተናገሩ። እልባት አግኝቷል ነው ያሉት። እልባት ያገኘበትን መንገድ ምንድን ነው የሚለውን ነገር ዶናልድ ትራምፕ ትንሽ ፍንጭ ለመስጠት ሞክረዋል። ከዚህ ከፊት ለፊታችን ካለው እሑድ ጀምሮ የተወሰነ የታሪፍ ቅነሳ በቻይና ላይ ከተጫነው ማለት ነው፣ የታሪፍ ቅነሳ እንደሚደረግ ተናግረዋል። አንዱ እሱ ነው የተናገሩት። የታሪፍ ቅነሳ እንዲደረግ ተናግረዋል። ጤናማ የንግድ ግንኙነት ለማድረግ ቀጣይ ውይይቶች እንደሚያስፈልጉ ተናግረዋል። በተለይም ባለፈው ተቀለ በቲክቶክ ጉዳይ ጉዳይ ላይ ስምምነት ተደርሶ እንደውም ሊዘጋ እንደነበረና ሁልድ ተደርጎ ያንን ውሳኔ ሁልድ ተፍርደ ቤት ለጊዜው እንዲቀጥል ከተደረገ በኋላ የቦርዱ አባላት አራቱ አሜሪካውያን እንዲሆኑና አንዱ ደግሞ ከቻይና እንዲሆን ተደርጎ ስም ስምምነት ላይ እንደተደረሰ ታቃለ እንደዛው፣ አሁን የንግድ ድርድሩ ላይ በቀጣይ ስምምነቶች የሚደረጉባቸው ነገር እንዳለ ጠቆም ለመድረግ ተመልክቷል። ሌላው በጣም አሜሪካ በቻይና ስትከሳት የነበረው የፊንታሌም ኬሚካል ግብዓት ነው። ይሄ ለአደንዛዥ እጽ የሚሆን ግብዓት የሆነው ነገር ኬሚካሉ የሚመረተው ፌንታሌምን ለማምረት ኬሚካሉ የሚመረተው ቻይና ነው። ከቻይና ተመርቶ በአብዛኛው በሜክሲኮ እና በካናዳ በኩል ነው የሚገባው እና ገዳይ የሆነ ነው፣ በጣም አደገኛ ድራግ ነው። ይህንን ድራግም ላይ ቁጥጥር እንዲደረግ እና ሁለቱም ሀገሮች ይህንን ኬሚካል ቻይና ላለማምረትና ላለመልቀቅ እና ደግሞ ወደ አሜሪካም እንዳይገባ ለማድረግ ያለ ስምምነቶች እንዳሉ ተነስተዋል። ሌላው ሶስተኛ የተነጋገሩበት በዩክሬን ራሽያ ጦርነት መካከል ባለው ግንኙነት ሁለቱ ሀገሮች በጋራ ለመስራት እና ሁለቱን ሀገሮች ለማስማማት ያለውን ችግሮች ሶልቭ ለማድረግ የሚያስችል ስምምነት ላይ እንደተደረሰ ነው እና በጋራ ለመስራት ስምምነት ላይ እንደተደረሰ ነው እየተነገረው። እንግዲህ በዚህ ጉዳይ ላይ ይነሳል ብዬ ጠብቄ ነበረ። በተለይ በታይዋን ኬዝ ያለው እና በደቡብ ፓስፊክ ያለው ውጥረት ያነሱታል ብዬ ጠብቄ ነበረ። ነገር ግን ምንም አይነት ፍንጭ አልተሰጠም። እና እነዚህ ነገር በራሳቸው እነዚህ ነገሮች ጥሩ ነው፣ ትንሽ ረገብ ያደርገዋል ግን ቀጣይነት አለው ወይ የሚለውን ነገር ልናይ ያስፈልጋል። ለምሳሌ ከዚህ አስታውስ ከሆነ አውሮፓ ላይ ቤልጅየም ብራሰልስ ላይ የቻይና እና የአሜሪካ ባለስልጣኖች ተወያይተዋል እኮ በንግድ ጉዳይ ተወያይተው ግን ያመጣው ለውጥ ለተወሰነ ጊዜ ለውጥ ንግግር ከተደረገበትና የተወሰነ መግለጫ ከተሰጠበት በኋላ ተመልሶ ወደዛው ነው የሄደው። ወደ መጀመሪያው ነው። አዎ ሄደው። ስለዚህ ይሄ ጉዳይ ምንድን ነው? ከምን አንጻር ነው? አሁን ከመጽሐፍ ቅዱስ አንጻር ካየነው ነገሮች እየጨመሩ ነው የሚሄዱት። አዎ፣ ምክንያቱም ስምምነቱ ለተወሰነ ጊዜ ሊጸና ይችላል። ነገር ግን መልሶ ወደ ነበረበት የሚገባበት ምክንያቶች አሉ። አንዱ ምክንያት ላሳይ፣ ቻይና የታይዋን ፍላጎቷ ቻይና የደቡብ ፓስፊክ ባህር ፍላጎት ቻይና አሁን ያላት ወታደራዊ ቁመና፣ የበላይነት ለመያዝ የምታደርገው ቁመና። እነዚህ ነገሮች ስምምነቱ መልሶ ላይፈርሶች ይችላሉ። በጋራ የሚሰሩባቸው ፖለቲካዊም ሆነ ኢኮኖሚያዊ ቁመና የላቸውም ብዬ ነው የማስበው። ምክንያቱም ሁለቱም እሽቅድምድም ላይ ነው ያሉት፣ እና አሳልፈህ ብልጫ የምታገኝበትን ነገር አሳልፈህ አሰጥም። አሁን ባለው ወርልድ ስለዚህ ኔጎሼሽን እንኳን ስታደርግ ጥቅምህን በሚያስጠብቅ ሁኔታ ነው ኔጎሼሽን የምታደርግ። ስለዚህ ይሄ ስለሆነ እንግዲህ ቀጣዩን የምናይ ይሆናል። እንግዲህ እግዚአብሔር አምላክ በነገር ሁሉ ይርዳን ነው የምንለው። ዓለም በዚህ መልክ ነው ያለው። አንዴ ቀዝቀዝ አንዴ ሞቅ ጋል እያለ ወደ ፍጻሜው የፍጻሜው ጦርነት ነው ኢንተርናሲናል ንገርም ነው እኮ በተግባር ነው። እንደዚህ እንደዛው እየታየ ያለበት ሁኔታ ነው ያለውና እስቲ በምሽል ላይ ደግሞ ዓለም የሚያስደነግጥ ነገሮች እየሆኑ ነው ያሉት። እንዛ ነገር ላይ እንመታለን። ለዛሬ ያለኝ መልክት ምን ይመስላል። ጌታ ኢየሱስ ሁላችንን ይባርክ። ሻሎም። መልካም ቀን። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እንግዲህ የቀኑን መረጃ ሰጥተናል። እንግዲህ ከኛ የሚጠበቀው ዝግጁ መሆንና እለት እለት ከእግዚአብሔር ጋር ያለንን ቅሩኝነት ማጥበቅና በዛ መመላለስ ይሆናል። ይህ የዘውትር መልእክታችን ነው። እንግዲህ ውድ አድማጮቻችን ለዛሬ የቀኑ መልእክታችንና መረጃችን ይህንን ይመስላል። ምሽት ላይ እጅግ በጣም ወሳኝ የሆነ መረጃም ጭምር ይዘን እንደሚመጣ። ወዲሁ እናሳስባለን። እስክንገናኝ ድረስ እግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበር። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።